አንድ መንዙማ ላይ ያገኘሁት ግጥም ነው። መንዙማ ሃይማኖታዊ ነው ስልምና፣ ግን መንዙማ ውስጥ ስለ ስራ የገለጸው ሁልጊዜ የሚገርምኛል። ምን ይላል? ስንፍናና ትክትና ተፈላልገው ተጋቡና፣ ስንፍና ማለት ታውቃላችሁ። ትክትና ምን መታከት ማለት መሰልቼት ማለት ነው። እና ስንፍናና ትክትና ተፈልገው ተጋቡና ድህነትን ወለዱ። ትልቅ ሰው የማይፈራ ይላል ድሀ የሆነ ሰው ሀብት የሌለ ሰው አቅም የሌለ ሰው ትልቅም ቢሆን አይከበርም። ስለዚህ እንስራ የሚለውን የሚያመለክት ነው የሚሆነው። ሌላም ያገኘሁት ድሀ ሀቅ ቢናገር ማን ይለዋል ቁም ነገር በደረቅ መሬት ጤፍ እንደማይዘራ ይላል። ይገባቸዋል። ሀብት ሊኖረን ይገባል ማለት ነው። ድሀ ሰው ክብር የለውም የሚለውን ያሳያል። ፉከራም ላይ እንደዚሁ እናገኛለን። ዘፈን ላይ እንደዚሁ እናገኛለን። የሚፎክር ሰው እንዲህ መሬት ያለኝ ይህን መሬት ያለኝ እያለ ነው የሚፎክረው። ያ የሚያሳየ ምንድነው? ሰው ሰርቶ መኖርን የሚያመለክት መሆኑ ነው እና የህብረተሰባችን ብያኔ እንዲህ አይነት ነገር አለው።